ይሳናቸዋል ተፈጥሯዊ ነውና ሥነ ምግባርን ማሻሻል አይቻልም ብለው ያምናሉ። ለዚህም ሐሳባቸው ሁለት ምክንያቶችን ያቀርባሉ። አንደኛው አፈጣጠር የውጭ መገለጫ እንደሆነው ሁሉ ሥነ ምግባር ደግሞ ውስጣዊ መገለጫ ነው። ውጫዊ አፈጣጠርን ወይም መልክን ማሻሻል፣ ለምሳሌ አጭርን ረጅም ማድረግ እንደማይቻለው ሁሉ ውስጣዊ ብልሹነትንም እንዲሁ ማሻሻል አይቻልም ይላሉ። ሁለተኛው መልካም ሥነ ምግባር ቁጣንና ስሜትን ይሰብራል። ይህንኑ በረዥም ጊዜ ትግል አረጋግጠናል። ይህ የተፈጥሮ ስሪት መሆኑን አውቀናል። ከሰው ልጅ በቀላሉ የሚላቀቅ አይደለም። ሥነ ምግባርን ለማሻሻል መታገል ዝም ብሎ ጊዜን መፍጨት ነው የሚሆነው። እንዲህ ለሚሉት ወገኖች መልሳችን ባህሪ የማይቀየር ቢሆን ኖሮ ምክሮች፣ ግሳጼዎችና የመቅጫ ህጎች ባላስፈለጉ ነበር። የባህሪ መሻሻል ሁኔታ እንኳን በሰው ልጅ በእንስሳትም ላይ ይኖራል ተብሎ ይታመናል። ለምሳሌ ውሻን በመቅጣትና ሥርዓት በማስያዝ እንዳይናከስ ማድረግ ይቻላል። ፈረስንም በመግራትና በማሰልጠን ለማዳና ታዛዥ እንዲሆን ማድረግ አዳጋች አይደለም። ይህ ሁሉ የባህሪ ለውጥን ነው የሚያመለክተው። ይበልጥ ግልጽ ለማድረግ ደግሞ ነገሮችን ለሁለት ክፍለን ማየት እንችላለን። አንደኛ በተሟላ መልኩ የተፈጠረና ምንም አይነት ተጨማሪ ማሻሻያ የማያስፈልገው ፍጥረት፣ ለምሳሌ ሰማይ፣ ምድር እንዲሁም የውስጥና የውጭ የሰውነት ክፍሎችን የሚያጠቃልል ነው። ሌላው ያልተሟላና እንከናማ ሆኖ የተፈጠረው ሲሆን ለማሟላት የሆነ ተጨማሪ መሻሻልን የሚፈልግ ነው። ይህም ከመስፈርት ጋር ሲሆን መስፈርቱም እንደ ባለቤቱ ምርጫ የሚወሰን ነው። የቴምር ፍሬ በራሱ ፖም አሊያም የቴምር ዛፍ አይደለም። እንክብካቤ ተደርጎለት ሲያድግ በመጨረሻም የቴምር ዛፍ ይሆን ዘንድ የተፈጠረ ነው። ይህ ፍሬ በመሰረቱ ቴምር እንጂ ሌላ አይደለም። በእንክብካቤ ነው የቴምር ፍሬ የሆነው። ፖም ሊሆን አይችልም። ምናልባት በተደረገበት የግብዓቶች ጫና የተነሳ አንዳንድ ነገሮችን ይቀበል ይሆናል። የሰው ልጅ ባህሪዎችም እንዲሁ ናቸው። የቁጣና የስጋዊ ፍላጎቶችን ስሜት ፍጹም በሆነ መልኩ መቅረፍ አሊያም ሙሉ ምንም አይነት ተጽዕኖ እንዳይኖራቸው አድርገን በሙሉ መቁረጥ ብንፈልግ ፈጽሞ የሚቻለን አይደለም። ነገር ግን በመግራትና በማሰልጠን ለረዥም ጊዜ በጥረትና በትጋት ማስተካከል ብንሞክር ውጤት ማምጣት እንችላለን። የታዘዝነውም በዚሁ ነው። ለመዳንም ሰበብ የሚሆነን ይኸው አካሄድ ነው። በዚህ መንገድም ነው ወደ ታላቁ አላህ ስብሓንሁ ወተዓላ የምንደርሰው። አዎ የሰው ልጅ አፈጣጠር የተለያየ ነው። አንዳንዶች ነገሮችን ቶሎ ይቀበላሉ፣ ሌሎች ደግሞ በዝግታ የመቀበል ባህሪ ነው ያላቸው። ለዚህም ምክንያቱ አንድም የአፈጣጠር ሁኔታ ጥንካሬ ሲሆን ወይም ደግሞ በትጋት መልካምና የተሻለ እንደሚሆን የማሰብ ዝንባሌ ነው። ሌላው እነርሱ እንደ ማስረጃ የሚያቀርቡት ነጥብ የሰው ልጅ በሕይወት እስካለ ድረስ ስሜትና ቁጣ የሚለየው ፍጡር አይደለም የሚለው ነው። ይህ በእርግጥም የተሳሳተ አመለካከት ነው። ነፍስን ለመግራት የመታገል ዓላማ ስሜትን ለማምከንና ሙሉ በሙሉ ለማስወገድ ስለሚመስላቸው ነው። በፍጹም አይደለም። ስሜት የተፈጠረው ለጥቅም ወይም ለሐሴት ነው። በአፈጣጠር ውስጥም ለመካተት ግድ ነው። የምግብ አምሮት ቢወገድ የሰው ልጅ አደጋ ላይ ይወድቃል። ጾታዊ ተራክቦ ቢቋረጥ የፍጥረት ዝርያ ይቋረጣል። የቁጣ ስሜት ሙሉ በሙሉ ቢጠፋ ወደፊት የመግፋትና የብርታት እድል ይቀዛቀዛል። ስለሆነም ነፍስን የመታገል ዓላማ ሙሉ በሙሉ ስሜቷንና ፍላጎቶቿን ለማጥፋት አይደለም። የሚፈለገው በቸልተኝነትና ድንበር በማለፍ መካከል በማኖር ወደ ሚዛናዊ ሁኔታዋ ለመመለስ ነው። ከቁጣ ባህሪ አንጻር የሚፈለገው የሰውን ልጅ ደመነፍሳዊነትና ከግጭት ለማዳን ነው። በአጠቃላይ የሰው ልጅ በነፍሱ ጠንካራና ከጥንካሬውም በአእምሮ እንዲመራ ለማድረግ ነው። ለዚህም ነው ታላቁ አላህ እንዲህ ያለው።

የአላህ መልእክተኛ ሰላዋቱ ረቢ ወሰላሙሁ አለይህ እንዲህ ብለዋል፣ እኔ የሰው ልጅ ነኝ፣ የሰው ልጅ እንደሚቆጣው እቆጣለሁ። ሙስሊም ዘግበውታል። አንድ ሰው እርሳቸው ፊት የሚያስቆጣ ነገር የተናገረ እንደሆነ ፊታቸው እስኪቀላጥብስ ይቆጣሉ። ግና ቢቆጡም እውነትን እንጂ አይናገሩም። ቁጣ ከእውነት ጎዳና አያስታቸው። አላሁ ሱብሓነሁ ወተዓላ ምን ይላል?